የጀልባ አቅርቦት አድርገዋል። ጣናነሽ እንደ ጣናነሽ ቁጥር ሁለት እንደገና ተሰርታ መጣለች። ዚች ጀልባ መኖር ደግሞ በአካባቢው ላይ ያለውን የትራንስፖርት የመሳሰሉት ነገር ፋሲሊቲ ይጨምረዋል። ጎብኚዎችም ከባህር ዳር ቀጥታ ወደ ጎርጎራ አመጣውን ይላሉ። ስለዚህ የቱሪስት ዴስቲኔሽኑ ከአዲስ አበባ አባይ ከአባይ ባህር ዳር ከባህር ዳር ጎርጎራ ከጎርጎራ ሰሜን ማውንቴን የሚያስኬድ በቃ ፍሎውን የጠበቀ